የዑመር ሙክታር ሀገር ሊቢያ። ባለፈው አርብ ትሪፖሊ አደባባይ የተሰለፈው የሊቢያ ገሚስ ሕዝብ ሊቢያ ለዘላለም ትኖር እያለፈከረም የሰሜን አፍሪካዊቱ ሀገር ሕዝብ ወይም መሪዎች እንደ ማንኛውም ሀገር ሕዝብ ወይም መሪ ሁሉ ለሀገራቸው በጎን ያልተመኙበት ወይም ጥሩ ያላሰቡበት ዘመን አልነበረም። እንደ ጎርጎሪያኑ አቆጣጠር ከ1920ዎቹ አጋማሽ ጀምሮ ከኢጣሊያ ቀኝ ገዢዎች ጋር ሲፋለሙ ከነበሩት ከዑመር ሙክታር እስከ ጋዳፊ የነበሩ መሪዎችና ተከታዮቻቸው ብዙ ልዩነት ቢኖራቸውም የርዕዮተ ዓለም ጥቅል ለመልእክታቸው ግን ምን አይነት ሊቢያ ለዘላለም ትኑር የሚል አይነት ነበረም። የሰሞኑ ሰልፈኞች መፈክር ጥያቄና ምኞት ግን የትኛዋ ሊቢያ ያሰኝ ይዟል። ሰፊ፣ ስልታዊ፣ ሀብታም፣ አረብ አፍሪካዊቷ ሀገር የዓለም ሀያላን 2011 ላይ አፈረሷት፣ ታጣቂዎቿም ተቀራመቷት። የውስጥ የቅርብ የሩቅ ተቀናቃኝ ጥቅም አሳዳጆች ተሻሟት። ተራው ዓለም ግን በእርግጥ እረሳት? የተረሳችው ሀገር ውድመትና የመኖር አለመኖሯ እንዴትነት የአፍታ ዝግጅታችን ትኩረት ነው አብራችሁን ቆዩም የዑመር ሙክታር ሀገር ሊቢያ የበረሃው አንበሳ ይባሉ የነበሩት መመር ዑመር ሙክታር ለቀኝ ገዢዎች እጅ አንሰጥም ይሉ ነበር አሉ ታሪካቸውን የጻፉ ትግላችን ይቆማል ብላችሁ እንዳታስቡ ቀጠሉ ሰውየው እኛ ብንሞት የሚቀጥለው ትውልድ ይዋጋል ከዚያም ቀጣዩ ትውልድ ደግሞ ቀጣዩ ይላሉ የነጻነት አርበኛው ዑመር ሙክታር በ1950ዎቹ ንጉስ እንድሪስ ሙሐመድ አልማህዲን በ1969 ኮሎኔል ሙሐመድ ጋዳፊን ለቤተ መንግስት አብቅቶ የዑመር የዑመር ሙክታር መሪ እንዳሻቸው እየተረጎሙትም ቢሆን አገር ህዝባቸውን በውጭ ኃይላት ሳያስደፍሩ ኑረው አኑረው በየተራቸው ተሰናብተዋል። የብርሃዋን በዛ ለነጻነት ዋግለው በሞቱላ ዘመን የአሸዋ አፈር አቧራ መከመሪያ የነበረችው ያቺ ሀገር በዘመን ሂደት ከበረሃማነት ወደ ነዳጅ አፍላቂነት ከግመል ጠባቂዎች መኖሪያነት ወደ ሀብታሞች መንደላቀቂያነት ተለውጣለችም። ከ2011 ወዲህ ያለው ትውልድ ግን የሀገሩን አንድነት፣ ሰላም፣ የህዝቡን ምቾት፣ ሀብት ተስፋውንም ጭምር በነበር ለመዘከር እንኳ ፋታ ያጣበት ሀገር ሆናለች። ህዝብ በየአደባባዩ መሰረር፣ መጮ፣ መፍጨርጨሩ ግን አልቆመም። ለሁለት ከተከፈለው የርዕሰ ከተማ ትሪፖሊ ህዝብ ከፊሉ የብሔራዊ አንድነት መንግስትን እንደሚደግፍ ባለፈው ቅዳሜ ግንቦት 24 ባደረገው ሰልፍ አረጋግጧል። እዚህ ጽዋንን አደባባይ የተሰለፍነው የብሔራዊ አንድነት መንግስትን እንደምንደግፍ ለዓለም ለማሳየት ነው፣ ከሰልፉ አስተባባሪዎች አንዱ። በሳምንቱ ጠቅላይ ሚኒስትር አብዱል አብዱልሃሚድ ሙሐመድ አልዲባይቤ የሚመሩትን የብሔራዊ አንድነት መንግስትን የሚቃወም ሌላ ሰልፍ ርዕሰ ከተማ ትሪፖሊ አስተናገደች። አርብ ግንቦት ሰላሳ የተቃውሞ ሰልፉ ለሶስተኛ ሳምንት መደረጉ ነበርም። የዛሬው ሰልፍ ይህንን መንግስት ለማስወገድ አርብ አርብ የሚደረገው ሰልፍ ሶስተኛ ዙር ነው። ይህንን መንግስት የመሰረተው ነው ብሔራዊ አንድነት እንዲፈጥር በፊት የነበሩ መንግስታት የተሳሳቱትን እንዲያረም ነበር። አሁን ችግሩ ስለባሰ እናባረዋለን። የዑመር ሙክታሩ የትውልዶች ትውልድ ዘንድሮም እንደ ጥንቱ ሊቢያ ለዘላለም ትኖር ይላል። ውዝግብ፣ ክፍፍል ግጭቱ ግን ቀጥሏል። 2011 ተጀመረ የነ ሙስጠፋ አብዱልጀሊልዋ ሊቢያ በ2011 የፖለቲካ እውቅና ያገኙት ሙስጠፋ አብዱልጀሊል ሞሐመድ ጅብሪል፣ አብዱራሂም ኤልካይብና መሰሎቻቸው ያቺን የነጻነት ተፋላሚዎች የአፍሪካ ሀብታም የቅንጡ ህዝብ ሀገርን ለፓሪስ ለንደን ዋሽንግተኖች ጦር ያስረክባሉ ብለው ኡመር እንድሬስ ሙሐመድ ጋዳፊም ሆኑ ተከታዮቻቸው በእርግጥ ሊያስቡ አይችሉም ነበረም ግን ሆነ። እነ ሙስጠፋ አብዱል ጀሊል የውጭ ኃይላት የሚያደርሱትን ጥፋትና መዘዙን ለመረዳት የአያቶቻቸውን የነ ዑመር ሙክታር አስተምሮ ቢርቃቸው እንኳን ከኢራቅ ብዙ መማር በቻሉ ነበር። አልቻሉም፣ በትክክለኛው አገላለጽ አልፈለጉም። በኮሬ ሙአመር ጋዳፊ አገዛዝ ላይ የቋጠሮ ጥቅም ስልጣን ለመያዝ ከመቋመጣቸው ሩጫ ጋር ተዳምሮ ህዝብ ያነሳውን የለውጥ ጥያቄ ጠልፈው የገዛ ሀገራቸውን በውጭ ጦር አስወረሩም። ከ2011 ጀምሮ ከግጭት ውጥረትና ውዝግብ ያልተላቀቀችው የሊቢያ ርዕሰ ከተማ ትሪፖሊም ሰሞኑን በተቀናቃኝ ኃይላት ውጊያ ስትናጥ ሰንብታለችም። የዜና ምንጮች እንደዘገቡት በውጊያው ስምንት ሰላማዊ ሰዎች ተገለዋል፣ ሰባ ቆስለዋል። የዓለም አቀፉ የመብት ሟጋሽ ድርጅት ሁማን ራይትስ ሰዎች የመካከለኛው ምስራቅና የሰሜን አፍሪካ የበላይ ኃላፊ ሃናን ሰላህ በሰላማዊ ሰዎች ላይ የተፈጸመው በጣም ከፍተኛ ወንጀል ላሉት ጥፋት ተጠያቂነት ሊኖር ይገባል ብለዋል። የወደፊቱን መተንበይ አልችልም። በጣም ግልጽ የሆነው ግን ተጠያቂነት ያለመኖሩ አስተሳሰብ መቆም አለበት። ለዚህ ከፍተኛ ወንጀል ተጠያቂነት ሊኖር ይገባል። መሰረታዊ የሚኒሻ አገዛዝና ተጠያቂነት ያለመኖሩ መፍትሔ እስካላገኘ ድረስ አዲሱ ውጊያ መቀስቀሱና ሰላማዊ ሰዎችን መጉዳታቸው የማይቀር ነው። ተጠያቂነት ሊኖር ይገባል ግን ማን ይሆን? የሰብአዊ መብት ተሟጋች በእርግጥ አላበሉም። ግን አንዳንድ ጥያቄዎች አሉ፣ የማይመለሱ ግን ሁሌም የሚጠየቁ ሊቢያ ውስጥ ሚሊሻዊ አገዛዝን ያሰፈነው ነው ማን ነው? እንዴትና ደግሞስ መቼ? ኋላ በወንጀል የተፈረደባቸው የቀድሞ የፈረንሳይ ፕሬዚዳንት ኒኮላ ሳርኮዚ ባደረጉት ከፍተኛ ግፊት በብሪታንያው ጠቅላይ ሚኒስትር ዴቪድ ካሜሮን እና በአሜሪካው ፕሬዚዳንት ባራክ ኦባማ ተበብር የዘመተው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በ2011 ባዘነበው ቦምብ ሚሳይል ለረገፈው ሰላማዊ ሰውስ ተጠያቂው በእርግጥ ማን ሆነ? የአሜሪካው ዜና አገልግሎት አሶሲኤትድ ፕሬስ በ2022 እንደዘገበው በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ውሳኔ የዘመተው የኔቶ ጦር ከመርከብ የተኮሰው ሳይቆጠር በጦር ጀቶች ብቻ ሊቢያን 10000 ጊዜ ደብድቧል። በድብደባው የተገደለውን ሰው ቁጥር እስከ 500 ሺህ የሚያደርሱት አሉ። መንግስታዊ ያልሆኑ ድርጅቶች ግን የተገደሉ ሰላማዊ ሰዎች ቁጥርን ሲያንስ 7 ሲበዛ 43 ያደርሱታል። እንደ ዜና አገልግሎቱ ዘገባ የተባበሩት መንግስታት የሰብአዊ መብቶች ምክር ቤት መጋቢት 2012 ባወጣው መግለጫ ደግሞ የኔቶ ጦር 60 ሰላማዊ ሰዎች መግደሉን፣ 55 ማቁሰሉን አረጋግጧል። ሟች ቁስለኛው 67400 ይሁን 500 ሺህ ተጠያቂዎች ለፍርድ ቀርበው ይሆን? ሀገር ማፍረስ በእርግጥ ያስወነጅል ይሆን? አናውቅም። ሊቢያ ግን በእርግጥ ፈርሳለች። ወጣቶቿን በማስተማር በማሰልጠን ለአርብቶ አደሮቿ መኖሪያ ቪላ መነገጃ ገንዘብ የሙያ እውቀት በማደል አጥግባ አሳክማ አንደላቃ በማኖር ከአፍሪካ አቻ የሌላት ሀገር ሊቢያ ዛሬ ሚሊዮኖች ተመጽዋች ሆነውባታል። የእርዳታ ድርጅቶች እንደሚሉት ሰባት ሚሊዮን ከሚገመተው የሊቢያ ሕዝብ ከአንድ ሚሊዮን የሚበልጠው እርዳታ ፈላጊ ነው። ከፍልስጤም እስራኤሎች መገዳደል እስከ ብሪታንያ ሰሜን አየርላንድ ጠብ ከፊሊፒንስ እስከ ቻድ ከሱዳን እስከ ኢትዮጵያ በነበሩት የእርስ በርስ ጦርነቶች በአንድም ወይም በሌላ ጎን ወጣ ገባ እያለች የራሷን ሰላም ለዘመናት አስከብራ የኖረችው ሊቢያ ዛሬ በትንሹ አስራ አምስት ታጣቂ ቡድናት ይተራመሱ ያተራምሷታልም። በዓለም ላይ ሁለት መንግስታት ያላት ብቸኛ ሀገር ሊቢያ ናት። ተቀናቃኝ ታጣቂዎችና በየታጣቂዎቹ የሚደገፉት ፖለቲከኞች ከዓመታት መገዳደል፣ መደራደር፣ መወያየት በኋላ በ2022 ያደረጉት ስምምነት የሰላም ተስፋ ፈንጥቆ ነበርም። ሰሞኑን ግን በተባበሩት መንግስታት ድርጅት የተሰየመው የሊቢያ ብሔራዊ አንድነት መንግስትና መንበሩን ምስራቅ ሊቢያ ቶብሩክ ያደረገው የሊቢያ ምክር ቤት የተሰኘው መንግስት ደጋፊዎች ርዕሰ ከተማ ትሪፖሊ ውስጥ አዲስ ውጊያ ገጥመዋል። ውጊያውም የብሪታንያ ጥናት ተቋም ቻተም ሀውስ አጥኚ ቲም ስቶን እንደሚሉት ከ2022ቱ ጀምሮ የሆነ የመሰለው ሁሉ እንዳልሆነ መስካሪ ነው። በትክክል ባለፉት ሳምንታት ትሪፖሊ ውስጥ የሆነው እንደሚመስለኝ ሊቢያ ውስጥ መረጋጋት የሰፈነ መንግስትም የመስራት አዝማሚያ ያሳየ መሰለ ሁሉ እንዳልሆነ የሚያረጋግጥ ነው። ምክንያቱም ባለፉት ሳምንታት ተደጋጋሚ ቦከት ተከስቷል። የተለያዩ ቡድናት የሊቢያን አስተዳደር ተጨማሪ ክፍሎች ለመቆጣጠር እየተሻኩቱ መሆናቸውን አመላካች ነው። በ2020 በተባበሩት መንግስታት ድጋፍ የሊቢያ ብሔራዊ የአንድነት መንግስት ሲመሰረት ታኅሳስ 201 ላይ አጠቃላይ ምርጫ እንዲደረግ ታቅደ ነበርም ምርጫው አልተደረገም። ለራሳቸው የፊልድ ማርሻል ማድረግ የለጠፉት ኻሊፋ ሀፍጣር የሚደግፉት የምስራቅ ሊቢያ መንግስትና የብሔራዊ አንድነት መንግስት በየፊናቸው የውጭ ኃይላትን ድጋፍ ለማግኘት እየተሯሯጡ ነው። ጠመንጃም ስደተኛም የሚቸበቸብባት ሀገር ሊቢያ የተባበሩት አረብ ኤሚሬቶች፣ ግብፅ፣ ቱርክ፣ ሩሲያ፣ ግሪክ፣ ኢጣሊያ እና ሌሎች መንግስታትም አንድም የሊቢያን የነዳጅ ሀብት ለመቀራመት ሁለትም ዓመታት ያስቆጠረ ጠባቸውን ለማወራረድ ሊቢያን መሻኮቻ መድረክ አድርገዋታል። ባለፈው ቅዳሜ ካይሮ ግብፅ የተሰበሰቡት የራሷ የግብፅ፣ የአልጀሪያና የቱኒዚያ ውጭ ጉዳይ ሚኒስትሮች የሊቢያ ተፋላሚ ኃይላት ግጭትና ውጥረቱን እንዲያረግቡ ጠይቀዋል። ጥያቄው ከአንገቴውን ከአንጀት በርግጥ አይታወቅም። የሚታወቀው ሊቢያ ለዓለም አቀፍ ዘራፊዎች፣ ለሰዎች አሸጋጋሪዎች፣ ለአደንዛዥ እፅና ለጦር መሳሪያ ነጋዴዎች የደራ ገበያ መሆኗ ነው። ጠመንጃም እንደ ቴምርና ሽንኩርት በየጉሊቱ ይቸበቸብባታል።